የጤና ባለሙያዎችና ሰራተኞች ጥያቄ በተመለከተ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ ለሪፖርተር ማብራሪያ ሰጥተዋል። ከሪፖርተር ጋዜጣ የተወሰደ ማብራሪያ ከዚህ በታች እንዲህ ይነበባል። የጤና ባለሙያዎችን ጥያቄዎች ለመመለስ ምን እየተሰራ እንደሆነ ጥያቄ የቀረበለት ጤና ሚኒስቴር የአጭን የመካከለኛ፣ የረጅም ጊዜ እቅድ ይዞ ለችግሩ መፍትሄ ለመስጠት በሂደት ላይ እንደሚገኝ አስታውቋል። በጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚሽን ስራ አስፈጻሚ ተገኔ ረጋሳ በጤና ባለሙያዎች እና በሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ሲሉ ለሪፖርተር ገልጸዋል። በዚህም የአጭር የመካከለኛና የረዥም ጊዜ ዕቅድ ተነድፎ ለጥያቄዎቹ ምላሽ ለመስጠት ከሚመለከታቸው አካል ጋር እየተሰራ እንደሚገኝ ጠቁመዋል። ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይም ነን ሳለር ኢንሴንቲቭ ለጤና ባለሙያና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ብለዋል። የደሞዝ ጭማሪ የጤና ባለሙያና የሰራተኛውን ጥያቄ ብቻውን ይመልሳል ብለው እንደማያምኑ ስራ አስፈጻሚ ተናግረዋል። የመኖሪያ ቤት ጉዳይ ዋነኛ ከሆኑ ጥያቄዎች አንዱ ነው ያሉት ተገኔ የጤና ባለሙያና ሰራተኛው አገልግሎቱ እየሰጡበት ባለበት አካባቢ መኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚደረግ ውይይቶችም አሁንም ቀጥለዋል ብሏል። ላብነት ያህል የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር ለዚህ ጥያቄ ምላሽ ከሰጡት መካከል ተጠቃሽ መሆናቸውን ገልጸዋል። ይህ ጥያቄ በኦሮሚያ ክልል ፕሬዚደንት ጽህፈት ቤት ተቀባይነት አግኝቶ ለኦሮሚያ ሰራና ከተማ ልማት ቢሮ የጤና ባለሙያዎችና የሰራተኞች በያሉበት የቤት መስሪያ ቦታ እንዲሰጣቸው ለአፈጻጸም ውሳኔ መተላለፉን አክለዋል። የአዲስ አበባ ከተማ አስተዳደርም በተመሳሳይ የጤና ባለሙያዎችና ሰራተኞችን በማህበር ተደራጅተው ቤት እንዲሰሩ ውሳኔ ሰጥቷል፣ አፈጻጸም ላይ ይገኛል ብለዋል። ሌሎች ክልሎችና የከተማ አስተዳደሮች ይህንን ጥያቄ በቶሎ እንዲመልሱ ጥሪም አቅርበዋል። ሚኒስቴሩም የሚያደርጉትን ጥረት አጠናክረው እንደሚቀጥሉ ገልጸዋል። የቤት መስሪያ ቦታ ከተገኘ ቤቱ በምን ይሰራል የሚለውን አብሮ መነሳት ያለበት ጉዳይ መሆኑን የጠቀሱት ስራ አስፈጻሚው የጤና ባለሙያውና ሰራተኛው ከፍተኛ ባልሆነ ወለድ ብድር የሚያገኝበት አማራጭ ለማመቻቸት ሚኒስቴሩ ከኢትዮጵያ ንግድ ባንክ ጋር ውይይት መጀመሩን አስረድተዋል። ሂደቱ ከሌሎች ባንኮች ጋር እንደሚቀጥል ተናግረዋል። የብድር ወለድ መጠንን፣ ምን ያህል ገንዘብ ድረስ መበደር እንደሚቻል ውሳኔ ተላልፎ እንደሆነ ጥያቄ ቀረብላቸው ተገናኝ ዶክተሩ እስካሁን እንዳልተወሰነና ስምምነት ላይ ሲደረስ ወደፊት እንደሚገልጹ ተናግረዋል። ለሀገርና ለበርስ ተጠቃሚ ስራ የሚሰሩ ባለሙያዎች ዝውውርን በተመለከተም ተናግረዋል። የህዝብ ተወካዮች ምክር ቤት ያጸደቀውና የተገባበርደ መመሪያዎች እየወጡለት የሚገኝ ጤና አስተዳደር ቁጥጥር አዋጅ 1362017 ብዙ ችግሮች እንደሚፈታም አክለዋል። ለአብነት ያህል የጤና ባለሙያና የሰራተኛውን ስራን እየሰራ በሚገኝበት ጊዜ ለሚያጋጥሙት በሽታዎችና ቤተሰቦችን ጭምሩ ሕክምና እንዲያገኝ ለዚህም መንግስት ሙሉ የጤና መድን እንደሚሸፍን መደንገጉን አስታውሰዋል። የደም ጭማሪ ለማድረግ ቀን ተቆርጦ የተላለፈ ውሳኔ አለ ወይ የሚል ጥያቄ የቀረበላቸው ስራ አስፈጻሚ በቅርቡ የጤና ባለሙያውና ሰራተኛውን ያካት ጭማሪ እንደ አገር መደረጉን ገልጸዋል። በቂ ላይሆን ይችላል፣ ያለውን ጫና ታይቶ የማይጨምርበት ሁኔታ አይኖርም፣ ሆኖም በአጭር ጊዜ ይመለሳል ማለት አንችልም፣ በመካከለኛ አሊያም በረዥም ጊዜ የሚታይ ጥያቄ ነው ብለዋል። የተፍሳት ክፍያን አቤታዎችን በሚመለከት ተገኔ ሲመልሱ መንግስት ባወጣው መመሪያ መሰረት መክፈል እንዳለበት ገልጸዋል። በበጀትና በተለያዩ ምክንያቶች በተለያዩ ክልሎች ላይ የሚስተዋሉ ችግሮችን ለመፍታት ብዙ ማስተካከያ መደረጉን ተናግረዋል ብለው የተለያዩ ነገሮች ተናግረዋል። እንግዲህ በአጭር ጊዜ የደሞዝ ጭማሪ ማድረግ እንደማይችል ግን መንግስት አቅም እንደሌለው ተናግረዋል። እንግዲህ ሰሞኑን ድምፃዊ አስጌ በተናገረው ላይ ምልሻ ምላሽ ሰጥቷል። የድምፃዊ አስጌ ዴንዳሾ ምላሽ፣ በመጀመሪያ ደረጃ ጽሁፌ ላይ ሁሉም ሴቶች የሚል የለም ምንም። አማርኛ አራተኛ ቋንቋ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት አይደለም በሚል ተናግሯል። ሲቀጥል አታብድም እንጂ አታፈቅሪም የሚል ጽሁፍም በየትኛውም የፊት ገጽታ ወይም ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምፅ መሆኔን ነው የማውቀው ዓለም ያልመሰከረላቸው ጥንካሬውን ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥለው ስለሄደች ስለተካደ ብቻ ሰማይ እየተሰጋበት ሊመስለ ይችላል አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከ ዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድማችንን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይህ ደግሞ ጥንካሬያቸውና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም እምለው ለምን አያብዱም ትለናለ እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ አታብዱም እንድታብዱም አልፈልግም እኔ የልጅ ሴት አባት የእናቴ ሴት ልጅ ነኝ ማበድም ደግሞ የፍቅርም የጀግንነት መግለጫም አይደለም የወሰድኳችሁባችሁን ክሬዲት ካለም በይፋ መልሻለሁ ይቅርታዬንም እንሆ ለሚመለከተው ግን አንድ ነገር ማለት እፈልጋለሁ ተደፍረው የተገደሉ ህጻናት ዶሴ አቧራ ሳይራገፍ አክሱም ላይ በይጃ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ1549 ዕድሜ ክልል ውስጥ የሚገኙ ሴቶች 10 ፐርሰንት የሚሆኑ ሲደፈሩ ያልነበርን ለቀኔና አዱኛ ወዳጆች እና ቤተሰቦች መጽናናትን እመኛለሁ። አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን፣ እንዴት ቻልንበት፣ ሞራሉን እስከየት አገኘ ነው ማለት ወዳለው እያለ ያው አስጌ ዴንዳሾ በመልስ ተናግሯል ማለት ነው። ሌላው እንግዲህ የሐኪሞች ጥያቄ በተመለከተ ያው አንዳንድ ፖለቲከኞች እነ ጀዋር እነ ታዬ ደንዳ የዶክተሮችን ጥያቄ በማንሳት አንዳንድ ጽሑፎች አጋርተዋል። እስቲ እናምሩ የሐኪሞቻችን ጥያቄ የኛም ነው። ከምናባዊው ብልጽግና በፊት የጤና ባለሙያው የተሻለ ኑሮ ከነበራቸው ይመደባሉ። ከራሱም አልፎ ለዘመዶቻቸው ይተርፋሉ። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳን ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደታቸውንና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሐ የህሊና ጉዳይ እንጂ ፖለቲካ ለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በአገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለእነሱ ጉንፋን ምርመራ በዱባይ ህክምናውና በባንኮች ሊያደርግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ውጭ ያለውን በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹን ጥያቄ ይመለስ ዘንድ በተግባር መተባበር ግድ ይለዋል። ፍትህ በችርቻሩ የለምና የአንዳችን ጥያቄ የሁላችን መሆን ይኖርበታል። መልካም ቀን ሲሉ በጽሁፋቸው አጋርተዋል። ሌላው ያው ናትናኤል መኮንን የጻፋት ጽሁፍ ነበረች፣ ስለነዚህ እንቅስቃሴ ስለ ፖለቲከኞቹ በዶክተሮቹ መካከል ስለገቡበት እንቅስቃሴ ላይ ታፈሰና ጀዋር የምትል አንዲት ጽሑፍ አለች። በመስቀል አደባባይ ከመታደሱ በፊት እዛው ኤግዚቢሽን ማዕከል አጥር ተጠግቶ ፌስታል አነጥፎ የሚኖር ታፈሰ የሚባል ሰው ነበረ። አብዮት አደባባይ ለስፖርትም ሆነ ሌላ ነገር የሚያዘትሩ ሰው ታፈሰን የማያውቅ የለም። ታፌ ብዙ አስገራሚ ባህሪዎች ቢኖሩትም በደንብ የሚታወቀው ለሰልፍ ባለው ፍቅር ነው። መስቀል አደባባይ ላይ የተደረጉ ማንኛውም ሰልፎች ውስጥ ታፌን ከፊት አታጡትም። ሰው ብቻ ሰብሰብ ቢበልለት እንጂ ታፌ የሰልፉ ዓላማ ምንድን ነው፣ ወዴት ነው ምናምን አይልም። የሚተኛበት አነስተኛ የፌስታል ፍራሹን ሰብሰብ አድርጎ አንዱ ጥጉሽቅ ያደርግና ሮጦ ሰልፉን ይቀላቀላል። ሰልፈኛው ዩደም ካለ ታፈሰም የጮኸ ዩደም ይላል። ሰልፈኛው እናሸንፋለን ካለ እሱም እናሸንፋለን ይላል። ዛሬ ታፈሰ በህይወት ባይኖርም ጀዋር መሐመድ በእግሩ ተተክቷል። ጃዌ ተቀባይነቱ አሽቆልቁሎ ከቁብ የሚቆጥረው ሰው ሲጠፋ በተለያየ መንገድ አለው ለማለት ሲፍጨረጨር ይታያል። ኢትዮጵያ ውስጥ ምንም አይነት ግርግር ይኑር ሮጦ ተቀላቅሎ ጭራሽ የግርግሩ መሪ እንደሆነ አክት ሲያደርግ ታዩታላችሁ። አሁን ደግሞ የሐኪሞች ጠበቃ ሆኖ መጥቷል። መታከም የሚገባው ሰው ለሐኪም ይሟገታለሁ ሲል ማየት ያስቃል። ጅብ እንኳን የማያውቁት ሀገር ሄዶ ቁርበት አንጥፉልኝ የሚለው ህግ ባለበት ሀገር ሁለተኛ መንግስትን እያለ በህብሪት ተነፍቶ ስንት አጥያት ሲያሰራ የነበረ ሰው በምን ሞራል ነው የፍትህ ጥያቄ ሆኖ የሚያቀርበው? ይልቁንስ ጥያቄ እየጠየቁ ያሉ ሐኪሞች ራሳቸውን ከጀዋር አይነት ጩልሌ ማራቅ አለባቸው። እነሱ እሱ የነካቸው ነገሮች በሙሉ ከሽበዋል። ከግለሰብ እስከ ድርጅት ድረስ የተጠጋቸው ነገሮች ሁሉ ሲወድቁ ነው ያየ ነው። ጃዋን ተጠቅቶ የተሻለ ቦታ የደረሰ ግለሰብም ሆነ ተቋም የለም እያለ ናትናኤል እንግዲህ ትችቱ